አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ ሁዴ ሀገሬ ልጆች በሙሉ እንዴት አላችሁ? ሰላም ነው ወይ? በያላችሁበት ሰላማችሁ ብዝት ይበል። እንደምንውላችኋል እንደምናመሻችሁ። ከኔ ጋር ሁሉም ሰላም ነው አልሐምዱሊላህ ከያላችሁበት የዓለም ዳርቻ በሙሉ ሰላማችሁ ብዝት ይበል። አላህ ጤናችሁን ይስጣችሁ፣ ክፉ አይንካችሁ፣ ማለት ነው። ሀባቢ ዛሬም በአዲስ ቪዲዮ መጥቻለሁ። ያው እንደተለመደው በነ ኢክራም ጉዳይ ኢክራምንና ኢክራምንማ ሳናጋባ ወይ ፍንክች አንፋታም። በነገራችን ላይ ሰርግ ሳንበላ ማለት ነው። ሰምታችኋለሁ። ዋናቸውም እንዴት ናችሁ? እንዴት አመሻችሁ? ሰላም ነው። እኔ ያለሁ አልሐምዱልላ አላህ ብያላችሁ ይጠብቃችሁ። ዛሬ በነገራችን ላይ እውነት ለመናገር እኛ ደግሞ በራሳቸው ቻናል ነበር ይመጣሉ ብለን ያሰብነው፣ በራሷ ቻናል ከች ብላለች። እንዲሁም ደግሞ ሰሞኑን ለተፈጠረው ነገር ያው ትንሽ መልስም ሰጥታለች። እንዲሁም ደግሞ ስለራሳቸው፣ ስለነበሩበት ሁኔታ እነፋዘር እንዳመኑ እና ያው አዲስ በቃ አዲስ ነገር በሚቀጥለው ፊዱማ ሰርግ መሆን አለበት የሚያስብል ነገር ይዛ መጣለች ማለት ነው ኢክራም። ወሎ ወሎ የሚሸት ነገር ነው በቃ ዛሬ ይዛ የመጣችው። ኦ ማይ ጋርድ ሞ እንዴት እንዳማረባት እናንተ ፈጣሪ እንዴት ነው እንደኛው ልጆች የምናምረው? ማለት ይው በጣም በጣም ነው የምናምረው ማለት ነው። ማሻአላህ። በራሷ ቻናል መታለች። እንግዲህ የከፈተችበትንም ምክንያት ነግራችኋለች። አንዳንድ በሴት መልኩ አንዳንድ ነገሮች የሚጠየቅ ጥያቄ አለባት መሰለኝ። ለምሳሌ ያክል እሷ እንደጠቀሰችው በሂጃብ ጉዳይ እንዲሁም ደግሞ በተለያዩ ጥያቄዎች እንግዲህ ቲክቶክ ላይ መካሪ ናት ሲሉ ሰማለሁ። ምናልባት ለዛም ለዛም መሰለኝ በራሷ ቻናል የመጣችው ማለት ነው እንጂ ምንድ ነው አንድ አይነት በአንድ ኢክራም ናይሳም የተባለ ቻናል አላቸው። ያው እንግዲህ የባለፈው ተተከፈተ፣ ያው ቆየት ብሏል ማለት ነው። ለማናቸውም ዛሬ በአዲሱ ቪዲዮ መታለች። እንግዲህ ደግሞ ማናት ፈኪያም እንግዲህ እንደጨለለች ናት። እሱ የኔ ነው፣ ማንም የማይወስድብኝ እሱን እፈልገዋለሁ ምናምን የሚባል ዘፈን እየዘፈነች መታለች። እሷም አጥብቅ ብላለች። የማይገኝ ነገር መመኘት ምንም ጥሩ ምንም ችግር የለውም፣ ተዋት ማለት ነው። እኔ ይሄን ነው ለእሷ መልስ የምሰጠው ማለት ነው። የማይገኝ ነገር መመኘት ችግር የለውም ብዬ አስባለሁኝ። አገኛለሁ ብሎ መጓጓት ነው እንጂ አስቸጋሪው ማለት ነው። እንግዲህ አንዴ ያምልጦኛል ብላ ቀጥል ብላለች። ቻሌንጁን ያው ቀጥላለች ማለት ነው። እንዲሁም ደግሞ እሱ የወደዳት እሷ ግን ግድ የለላት ሰውዬም በጣም ተበሳጭቷል ኦማይ ጋድ በቃ እሷ እሺ እንዳለችው እንደዋሸችው አይነት ነገር ነው እየተበሳጭ ያለው ማለት ነው ምን አበሳጭ ወንድሜ ወይ ጉድ የምትበሳጭበት አተህ ነው አይ ወይ ፍቅር እንዲያው እኔን ሳይገባኝ የቀረው ምን ለመሆን ይሆን እኔ ኮ እንዴት ነው የሚያረጋችሁ ባካችሁ ንገሩኝ ብል የሚነግረኝ ሰው ጠፋ ዛሬ ደግሞ እንዲያጋጣሚ ገብቼ እንደዋዙብኝ ቲክቶክ እንዲጋጣሚ ገባሁኝ። እኔ ደግሞ ዘንድሮ ስራ በዝቶብኛል። ለምን እንዲሁ ባላውቅም እንዲያጋጣሚ ቲክቶክ ስገባ እሳት ለብሷል፣ እሳት ጎርሷል። በፈጣሪ ይሄ ፍቅር በቃ እንደዚህ ነው የሚያደርገው። እንዴት እንደሚይዘኝ እንደው ብነግሩ ብዬ ነበር። የሚነግረኝም ሰው አጣሁኝ ማለት ነው። ለማናቸውም ዛሬ በእንደዚህ አይነት መልኩ ውለዋል ማለት ነው እናም በነገራችን ላይ ያው እንግዲህ ፈጣሪ ካዘዘው ውጭ ምንም ነገር የሚሆን የለም። እንግዲህ ኢሳም እና ኢክራም ደግሞ አሁን ሰርግ ነው እየጠበቅን ያለው ያው ለመዳር ሽርን፣ ጉድ ይበሉ ደግሞ ይቶ በሆንም ሰብስክራይብ አድርጓት፣ መልካም ልጅ ናት፣ ሰብስክራይብ አድርጓት ማለት ነው። እኛ እኮ አንሰስትም፣ እኛ እኮ መንግስት ነን፣ ሁለተኛው መንግስትና ዩቲዩበር ደግሞ የዋይ ጠግም ታውቃላችሁ። ሰብስክራይብ ፍሎ ራይ ጠግብምና እናንተም ሰብስክራይብ እና ፍሎ እያደረጋችሁ አበረታቷት። ከዛ ሰርግ እንበላለን። እነሱ እየጨፈሩ እየበሉ እየጠጡኛ ደግሞ በረግጣችንን እየቆረጠምን በስልካችን አፍጠን እንመለከታለን ማለት ነው። በእጅጉ እናመሰግናለን። በነገራችን ላይ በእነሱ አይዳ ምናምን ስንገባ አሪፍ ይመስላል የምርን ያመሰጠ እና ጋይዝ በነገራችን ላይ አብራት የሚሰራው ልጅ አህሙ ማለት ነው። አዝኖባታል የሚል አዝኖባታል የምር መስኖት እንዲሁ ኋላቀም ብቻ እንግዲህ ድራማው እንዲጧጧፍ ወይም ደግሞ ድራማው በጣም እንትን እንዲልመ ይሁን አላቅም በጣም ነው ያዘነባት። እጅግ በጣም ነው ያዘነባት ማለት ነው። ያው ቅድም እንዲያልኳችሁ ቲክቶክ ላይ ትንሽ ገባ ብዬ የነበር እንዲያጋጣሚ ያዙብኝ በጣም አዝኖባት አይቼዋለሁ ማለት ነው። ከዛ በመቀጠል እኔ የምለው ግን ቆይ ቆይ አንድ ጊዜ ማለት ነው እዚህ ጋር አዳምጡኝ። አሁን ማለት ነው ኢክራምና ሂሳም ወይ ዱባይ ወይ የሆነ ስርፋ ህዴው እንገባለን ብለው ስለሚያስቡ ማለት ነው። አሁን የሆነ ነገር ኮሜንት ላይ ጻፉላችሁን መሰላችሁን? ያሁን የኛን አስተያየት መጪም ይፈልጋሉ። እናንተ አስተያየታችሁን አስቀምጡልን፣ ያው መቼም ዝሮ ማለታቸው ስለማይቀር ነው። ኦኬ። ግን እኔ የሆነ የሆነ አላሌለ በጎ አድራጎት ዘንድ ሄደው ሰርጋቸውን እዛ ቢያደርጉት የሚል አስተያየት አለ። ለእነሱ ማለት ነው ምክር አለኝ የሆነ እኔ እንጃ ብቻ አላቅም ብቻ ኢትዮጵያ ውስጥ የሆነ በጎ አድራጎት ቦታ ሄደው እና ኢትዮጵያ ውስጥ ቢያደርጉት። ኖርማሊ በቃ ኢትዮጵያ ውስጥ ይሁን አንደኛ። ሁለተኛ ነገር ደግሞ ከቻሉ ከቻሉ ደው ከቤተሰብ ባይርጉ ልክ እንደ ባለፈው ሰርግ አለ አይደለ? ባለፈው ሰርግ ዱባይ የተካሄደው ምናምን ነገር አባትና እናት ያልመረቀው ሰርግ እኔ ሰርግ ነው ብዬ አላምንም ባይ እና እኔም ለማለት ነው የፈለኩት። ያኔ የኛን ምክር የኛን አስተያየት ስጡን፣ አስተያየታችሁን ነገቲፍም ቢሆን እንቀበላለን ብላችኋል። ይሄ አስተያየት ለእኔ ወይም ደግሞ ይሄ ምክር ለእኔ እኔ ለእናንተ ነገቲፍ ይሆናል ብዬ አላስብም። ብታደርሱላቸው ማለት ነው። እናንተም እንደ ሀሳብ አድርጋችሁ ያኔ ሀሳብ አስተያየት እንዲሁም ደግሞ ምክር እስከተቀበሉ ድረስ እንደዚህ እያሉ ነው መቼም እስከ ዛሬ እዚህ የደረሱት። ይህኛን አንዳንድ ምክር ያኔ ቢያንስ ከአስር አንዱን ከመቶ ደግሞ አስሩን ወስዶ የኛ ምክር ሊያደርጉ ይችላሉ። እኔ ግን ለምፈልገው ነገር ምንድን ነው? አንደኛ ኢትዮጵያ ውስጥ ቅድም እንዳልኩት፣ ሁለተኛ ነገር ደግሞ ምክንያቱም ኢትዮጵያ ዶላር ያስፈልጋታል። እዛ እየሄዱ በንትን ብቻ ብዙ ጉዳት አለው። እውነት ለመናገር ሳታቁስ ቀርታችሁ ነው ብዬ አላስብም። እና አሁን መቄዶንያ ቢሆን ሰርጋቸው፣ ወላሂ እነዛ መቄዶንያ ያሉ ሰዎች ማለት ነው ህሌናቸው ይመርቃቸዋል። እዛ ያለ ሰው እንግዲህ ማን እንደሆነ ታውቃላችሁ። ሽማግሌ ናቸው፣ እንደገና ደግሞ የሚጦሩ ሰዎች ናቸው። በጣም በቃ በጣም አላቅም። እናንተ ታውቃላችሁ። ሲጀመር ማለት ነው እዛ ያሉትን ሰዎች ማንም አያውቅ ሰው የለም። እነዛ ደግሞ ከመረጧችሁ እኔ እንጃ በጣም አሪፍ ነው የሚሆነው። እንደገና ደግሞ ሌላ በጎ አድራጎት ብትሆን እንደዚሁ የልብ ህመሟን ህጻናቶች ነው ሊኖሩ የሚችሉት፣ ልክ እንደዛ ህጻናት የምንከባከበት አካባቢ ምናምን ነገር